በጣም ይቅርታ፣ በጣም በጣም ይቅርታ። ላይፍ ገብቼ ነበር አስወጣኝ። ለዚህ ለዚህ ነው እንግዲህ ላይቭ የጠፋሁት። እና ምን ልላችሁ ነው፣ ስለ ሳውዝ አፍሪካ ተጠይቄ ያው ጀምሬ ነው ያቆምኩት። እንደኔ እንደኔ ሳውዝ አፍሪካ የሆነች የዋሆች ናቸው። እንዳልኳችሁ እዚህ ሀገር መጥቼ የወለድኩት ልጅ ዘንድሮ ማትሪክ ይወስዳል። እና ረጅም ዓመት ነው የኖርኩት ለማለት ፈልጌ ነው። እንደውም እንደመጣው ራሱ አልወለድኩም። ያው ሶስት ዓመት ነው ምናምን ቆይቼ ነው የወለድኩት እና ይህን ያህል ቆይቻለሁ። ሁሉ ነገር አለ፣ እንደምትሰሙት ነው። ግን የሚዲያውን ያህል ባይጋነንም ማለት ነው። ግን ሳውዝ አፍሪካውያኖችን ክፋት ያስተማሩት ኢትዮጵያውያኖች ናቸው ወይም የሌላ ዜጎች ናቸው እንደኔ እንደኔ እንደኔ ብቻ ሳይሆን በእርግጠኝነት እንደዛ ነው። ምክንያቱም ሳውዝ አፍሪካውያኖች በጣም የዋሆች ናቸው። በጣም በቃ አሁን ጨካኞች ናቸው ግደሉ ሲባሉ፣ ለእነሱ በጣም ግድያ በጣም ይዚ ነው። እዚህ ጋር የገደሉት እዛ ጋር እንደሚነሳ ሆኖ ሁላ ሊሰማቸው ይችላል። በጣም ግድ አይሰጣቸውም። ለሞት ግድ የላቸውም ሲጀምር ለሞት ግድ የላቸውም። ለመግደል ብቻ ሳይሆን አንዳንዶች አሁን ሱቅ ቁጭ ብለን መጥተው ሱቃችን እቃ ይገዛዛሉ። ወይ ልጄ ሞቶ ሊሉ ይችላሉ። እናቴ ሞታ፣ እህቴ ሞታ ምናምን ብለው መተው እቃ ይገዛዛሉ። በቃ ኖርማል እንትን ነው የሚሉት። ከቀብር በኋላ በቃ ወደ ኖርማል እንትናቸው ነው የሚመለሱት። ያን ያህል አያካብዱም ሀዘንን ሞትን እና ለዛም ይመስለኛል ግድያ ለእነሱ ቀላል ነው። አሁን ሄዳችሁ ይሄን አርጉ፣ ገሊጋ ብር አለ ብሩን ትወስዳላችሁ እንደዚህ አርጉ ቢባሉ ያደርጉታል። ግን ይሄንን ያስተማራቸው አበሻው ነው። እነሱ ምንም የሚያውቁት ነገር የለም። ምክንያቱም የሚያውቁት ነገር የለም ልሌ ቻልኩበት ምክንያት ምንድን ነው? የ20 ራንድ እቃ፣ የ10 ራንድ እቃ ለመግዛት ካርድ ነው አውጥተው የሚሰጧችሁ። በካርድ ነው የሚጠቀሙት ቤት ውስጥ ገንዘብ እንደሚቀመጥ እራሱ የሚያውቁት ነገር የለም። በቃ አስርም ራንድ ይሁን ሀያም ራንድ ይሁን ሀምሳም ይሁን ምን በካሽ አይንቀሳቀሱ ቤታቸው አያስቀምጡም ብር፣ በካርድ ነው የሚያስቀምጡት። እና ይሄንን ሀበሻው ነው ለእነሱ ነግሮ ቤት እየሰበሩ ምን እያሉ ገንዘብ የሚወስዱት ከሀበሻው ነው ኢንፎርሜሽን እንትን የሚሉት። ሌላው ደግሞ እቁብ ሲደርሳችሁ ብቻ የሆነ ነገር በህይወታችሁ እንትን ሲል፣ እንዴት ሊያውቁ ይችላሉ? የሳውዝ አፍሪካ ዜጎች ጥቁሮቹ፣ እንዴት ሊያውቁ ይችላሉ? እንዴትም ሊያውቁ አይችሉም። ይሄን ኢንፎርሜሽን የሚያገኙት ከዚሁ ከበሻው ነው። ስለዚህ ልክ እቁብ ሲደርሰው አንድ ሰው ይዘረፋል። ሽጉጥ ወቶበት ወይ መኪና ሲሸጥ ወይ የሆነ ነገር እንትን ሲል አምጣ ብር ተብሎ መንገድ ላይ ይያዝና ይዘረፋል ማለት ነው። ይሄ ምንን ያመለክታል? አበሻው ነው ለአበሻ ምቀኛ። ገባችሁ? እነሱ በቃ እንትኑን ነው የሚፈጽሙት። አርጉ የተባሉትን እንከፍላችኋለን፣ ይሄንን ስታረጉ ይሄን ያህል እንከፍላችኋለን፣ ሂዱና አርጉ ነው የሚባሉት እንጂ ያንን ሀሳብ የሚጠነስሱት እነሱ አይደሉም። ከአበሻው ነው ገባችሁ? አበሻ አሁን አንድ ሰው ቁብ እንደደረሰው እዛው ይሄኔ አብሯችሁ ቁብ እንትን የሚል ሰው ሊሆን ይችላል። እና ይሄ ይሄ ነገር አለ እና ግድያው ምኑ ምን አሁን ክፋትን ለመዱ። ከዚህ በኋላ ራሳቸውም ያውቁታል። የስራ ሰዓት የትኛው እንደሆነ ያውቁታል። መጥተው ትዛረፋላችሁ ማለት ነው። እና ዝርፊያው እንዳለ ነው፣ የታወቀ ነው። ሌላው ደግሞ የሀበሻ ተንኮል ምንድን ነው አጠገባ አጠገባቸው ሄዳችሁ ሱቅ ከከፈታችሁ በጣም ነው እንደ ጠላት የሚያያችሁ። አሁን እዚ ጋ የእኔ ሱቅ አለ አይደለ? እዚ ጋ የሆነ ሰው ሱቅ ኖሮ ከጎን እኔ ብከፍት እንደ ጠላት ነው የሚያየኝ ሀበሻው። በቃ የሀገሬ ልጅ ነች፣ ሁለታችንም የተሰደድ ነው፣ ኑሮን ለማሻሻል ነው፣ በቃ ሰርተን ይለፍልን፣ የእድላችንን ነው የምናገኘው የሚል ነገር የለም። በቃ በጣም እንደ ጠላት ነው የሚያየኝ እና እኔ እንደውም አንዳንዴ የምናስባለሁኝ እንደ መርካቶ እኮ እንደዚህ ነገር የለም። እኔ አሁን መርካቶ ስገበያይ እንዲህ ጎን ለጎን ነው የሁሉም ሱቅ አደለ? አንዷ ጋ እቃ ጠይቄ ያችኛዋ ከጎን ያለችው ወንበር አምጥታ ቡና ይምጣልሽ ወይ ብላ ምን ብላ ነው የምታስተናግደው። እና የመርካቶ እንትኖች ለምንድን ነው እንደዚህ የማይመቀናኙት? ለምንድን ነው ስደት ላይ የበለጠ ስደት ላይ ነው መከባበር መዋደድ ያለብን አደለን? ከሀገራችን ይልቅ ሰው ሀገር ላይ ስንመጣ ነው መዋደድ መከባበር፣ አንቺ ትብሽ፣ አንተ ትብስ መባባል የነበረብን። የኔን ከስተመር ከጎን ያለው ወንድሜ በጣም ቴኬር ማድረግ ያለበት ስደት ላይ ነው፣ ሀገራችን ላይ ሳይሆን። ሞር እዚህ ነበር መተሳሰብ ያለብን። እዚህ ግን በምቀኝነትና በቅናት ነው የምትተያዩት። ጎን ለጎን ሱቅ ከከፈታችሁ እና ያንን ሰው ለማጥቃት ያ ሰው በቃ እንዲገደልም የሚያደርጉ አሉ። እና ነፍሰ ገዳይ ሊቀጥሩበት ይችላሉ፣ ከጎን ሱቅ ከከፈተ ማለት ነው። እና አሁን አሁን የመጣው እንደውም እንደዛ ነው። አይዘርፏችሁም፣ ግን እቃችሁን ምናምን ሳይነኩ ያንን ሰው ገለውት ብቻ ይሄዳሉ። በቃ ከጎን ሱቅ ከተከፈተ ማለት ነው እና ሁሉንም ነገር እነሱ ላይ መደምደሙ ብዙም እኔ አያስኬድም። ምክንያቱም በጣም የዋሆች ናቸው። የፈለገ ተበዳድላችሁ የፈለገ እንትን ብላችሁ እንኳን እንደ ሐበሻ አሁን ሐበሻ ይቅር ለእግዚአብሔር ምናምን ምናምን ይልና ልክ ይታረቃል። በቃ ይቅርታ ምናምን ይባልና እንትን ይላል፣ ግን አይረሳውም ያንን ነገር። እኔ እኮ እንደው ይሁን ብዬ እንጂ እሷ እኮ የሰራችኝ ስራ እሱ እኮ የሰራኝ ስራ የዛሬ ስንት አመት ምናምን የረሳውለት መስሏታል። ግን በቃ ይቅር ለእግዚአብሔር ምናምን ይልና ያንን ነገር ያወራል። እነዚህ ግን ሳውዝ አፍሪካዎች ግን ምንድን ነው እንትናቸው የፈለገ የፈለገ አድርጋችኋቸው፣ የፈለገ በድሏችኋቸው፣ የፈለገ ብላችኋቸው፣ ሶሪ ካላችኋቸው በቃ ወደ ቀድሞ እንትን ነው። ያንን አያነሱትም፣ ሊያስታውሱትም አይፈልጉም። በቃ ሶሪ ለእነሱ ትልቅ ነገር ነው። በቃ ይቅርታ፣ አዝናለሁ በቃ ይቅርታ ካላችሁ በቃ ለነሱ ምንም በሏቸው። እስኩዝሚ መባልን ይፈልጋሉ በቃ ከዛ ሁሉንም ነገር ነው ዲሊት የሚያደርጉት። ዲሊት ያደርጉታል በቃ እንደዚህ። ባለፈው እኮ እንዲህ በላይ ብለው አንስተው ታውቁ እነሱ እንኳን አድርገዋችሁ ይቅርታ ይጠየቋቸዋል፣ እነሱ ካረጉ ማለት ነው። ይቅርታ ብለው አንተ ኮ አንቺ ኮ ካላችኋቸው ኦረ ሶሪ ተባብለን የለ እንደ ይሏቸዋል፣ ኦረዲ ኮ ሶሪ ተባብለናል። ይሄን ያህል በጣም የዋ ህዝቦች ናቸው፣ በጣም የዋሆች ናቸው። አስባችሁታል እስቲ አገራችን ላይ አንዱ ክልል ወደ አንዱ ክልል እንኳን ሄዶ ለመስራት በጣም ከባድ ነው፣ በአሁኑ ሰዓት አይደለም እነዚህ ሰዎች እኮ የሌላ ሀገር ዜጎች እኮ ነን። ይሄ አገራቸው ላይ መተን እነሱን ቀጥረን እኮ ነው የምንሰራው እዚህ፣ እነሱን ቀጥረን በገዛ ሀገራቸው ማለት ነው። ይሄንን እንኳን በቃ እንደ እንትን አያዩትም። በጣም የዋሆች ናቸው። በጣም እና ክፋት ያስተማራቸው እንደውም ሀበሻው ነው። ሀበሻው በቃ እገሌ ቁብ ወስዷል፣ ይህን ያህል ከፍልሃለሁ፣ ግደለው። እገሌ ቁብ ወስዷል፣ መኪናውን ሸጧል፣ ይህን ያህል ከፍልሃለሁ፣ ዝረፈው፣ እየተባሉ የሚላኩት ባበሻው ነው። እነሱ አይደሉም። በቃ ከራሳቸው የሚያመጡት ነገር የለም። እነሱ ትንንሽ ብር በቂያቸው ነው በቃ። ትንሽ ብር ከሰጣችኋቸው ኢቨን ሰራተኛ ሱቃችሁ ምናምን እየሰሩ ሳምንት የሰሩበትን ብትሰጧቸው ለእነሱ ያ ትልቅ ገንዘብ ነው። በቃ ትልቅ ገንዘብ እሱን ይዘው ወዲያውዲ እያሉ እንትን እያሉ እሱ እስኪያልቅ ስራም ላይመጡ ይችላሉ። እነሱ በቃ የሚጠጡባትን የሚያጨሱባትን ብቻ ያግኙ በቃ እንጂ ይሄን ያህል የቁብር የመኪና ሽያጭ ብር ምናምን የሚፈልጉ አይነት ሰዎች አይደሉም። የሀበሻው ጠላት ሀበሻው ነው። ሀበሻው ስደት ላይ በጣም ክፉ ክፉ ክፉ። እንደውም አገር ውስጥ ያለ ሀበሻ ይዋደዳል፣ ይከባበራል። ምን ይላል? ስደት ላይ ሀበሻ ለሀበሻ በጣም ነው የሚቀናናው የሚመቀናኛኛው እሚጣለው ለምን እንደሆነ አይገባኝም። እንደውም ሞር ስደት ላይ ነው መፋቀርና መተሳሰብ የነበረብን ግን ስደት ላይ ነው በቃ ትክክለኛ ክፋት፣ ምቀኝነት ያለው ኢቨን ሰላም እንኳን አይሏችሁ። አንድ ሰው እዚያ ሀገር አሁን በጣም ሰላም ካላችሁ መንገድ ላይ አግኝቷችሁ የሚተዋወቅ ሰው ያው ሰላም ይባባላል፣ ያው ተዘጋግቶ አልፍም። መቼም ግን የማያውቃችሁ ሆኖ ሰላም ካላችሁ እንግዳ ነው መሰለኝ ነው የምንለው። እዚያ ሀገር የኖረ ረጅም ዓመት ያስቆጠረ ሰው ሰላም እንኳን አይላችሁ፣ ባላየ ነው የሚያልፈው። እና ሀበሻው ለሀበሻው በጣም በጣም በጣም ይመቀኛኛል። ከሀገር ሲወጣ ደንበኛ ጠላት ነው የሚሆነው። ደንበኛ ጠላት። በቃ ይሄ ማህበራዊ ኑሮ እንዳለ ነው። ማህበራዊ ኑሮ አለ፣ በሀዘንም በደስታም በምንም አሉ። አጀባጀብ ምናምን ያደርጓቸዋል። ገባችሁ? ግን በቃ ፍቅር የለም በቃ የለም እኛ እኮ ኢትዮጵያ ውስጥ ለምሳሌ የዋሳ ልጅ ሆኖ አዲስ አበባ ከመጣ በጣም ክሎዝ ነው የሚሆኑት። በጣም በቃ የአገሬ ልጅ የሰፈሬ ልጅ ምናምን ተባብለን አይደለም? የአዲስ አበባ ሰው ሀረር ከተገናኘ የአገሬ ልጅ እኮ ነች ምናምን ብለን በጣም ክሎዝ አይደለም የምንሆነው? እዚህ እንደዚህ ብሎ ነገር የለም። በቃ ጠላት ነው የሚሆኗቸው። ጠላት ለቅሶ ላይ ብቻ እጅ አርገው ሬሳ ለመሸኘት ወይ ለምናምን በቃ ትክክለኛ የሀበሻ ባህሪ ጎልቶ የሚወጣው እዚህ ጋር ነው። በቃ ይመቀኛኛል፣ ይመቀ ጠፋብኝ፣ እንትኑ ይመቀኛኛሉ። በቃ ከጎኔ ከጎኔ እሱ ከፈተ ብሎ የሌላ ዜጋ ጥቁር ቀጥሮ ማስገደል እና ይሄ ነው። አሁን እንደሚወራው ነው ወይ ምናምን ላላችሁት አዎ፣ በየቀኑ ኤርፖርት የሚመጣ እንትን አለ ምናምን ላላችሁት እውነት ነው አለ። ሌላው ደግሞ የደቡብ ልጆች ይበዛሉ እዚህ እዚህ ሀገር የሆሳና ልጆች፣ እና በግድያም ብቻ አይደለም በመኪና ካር አክሲደንትም ይሞታሉ ብዙዎቹ። ምክንያቱ ደግሞ ምንድን ነው? መኪና በደንብ ሳይለምዱ ይዘው ይወጡና አክሲደንት ይፈጠራል። በእንደዛም በንደዛም እንትን አለ። እና በተለያየ መልኩ ነው። ብቻ ግን ግድያ የተባለው ላይ በቃ ይሄ ነው። ዘረፋ አለ፣ ግን ዘረፋው የተጀመረው አበሻው ለአበሻው በመመቀኛኘት ነው እንጂ ጥቁሮች የሚያውቁት ነገር የለም። በቃ አስር ራንድ የሆነች የአስር ራንድ እቃ ገዝቷችሁ ካርድ ነው የሚያወጡት። ቤት ውስጥ ገንዘብ እንደሚቀመጥ እራሱ አያውቁ። የሚያውቁት ነገር የለም። ስለዚህ አበሻው ነው የሚጠቁመው። ኢቭን የቱ ጋ እንዳለ አበሻ የቱ ጋ ብር እንደሚደብቅ እርስ በርስ ስለሚያውቅ ገባችሁ። አሁን የአበሻ ስታይል ሁላችንም አንድ ቤት የኖርን ያህል ነው። ሁሉ ነገራችን የሚመሳሰለው አይደለም? ልክ እንደዛ እዚዚህ ቦታ ፈልጉ እዚዚህ ቦታ ፈልጉ ተብሎ ብር የሚቀመጥበትን ቦታ ራሱ ያውቁታል። በቃ እንደተነገራቸው ሄደው ስለሚፈልጉ ያገኙታል ያንን ብር። ስለዚህ ሀበሻ እንደላካቸው በደንብ ታውቃላችሁ። እና እንደዛ ነው የሀገሬ ልጆች። በሰው ሀገር ሞር መዋደድ አለብን፣ መከባበር አለብን፣ መደጋገፍ አለብን። አደለ እንደሱ ነው መሆን ያለብን እንጂ ጠላት ባንሆን ብዬ እላለሁ። እንግዲህ በሌባ በዙሪያ በዘረፋ ዙሪያ ማውቀውን ያህል እንግዲህ ይሄንን ነው ማውቀው የመለስኩላችሁ ይመስለኛል። ሌላ ጥያቄ ካላችሁ ደግሞ ጠይቁኝ እመልሳለሁ። ቴንኪዩ ባይ